አደይ እንግዲህ በፈተና ታጥራለች። ሰው የተሰጠው ደግሞ አይጣል ነው። ዛሬ እንግዲህ ጭራሽ ታግታ ወደ ሰውየው ወስ ተወስዳለች ማለት ነው። ዴቭም እሷን ብሎ ጫኔ ሳይደፍራት ደርሶ ነበር፣ ነገር ግን ደግሞ ዴቭንም ጥፍንግ አድርገው አሰሩት አብረዋት። ከዛም ጫኔና ያአያሌው ነው ማን ዴቭን ለሁለት ሲደበደቡት የአደይ አባት ደረሰ። ምንድን ነው የምትሰሩት እናንተ ሲላቸው አታዩትም እንዴ የአደይ ወዳጅ የከንፈር ወዳጇ ተከትሏት ሲመጣ በልውጡ እናንተ ብሎ እነሱን አስወጥቶ ምንድነክ ማንነክ ሲለው እኔ አደይን ፍለጋ ነው የመጣሁት ጎረምሳሽን አስከትለሽና የመጣሽው ይሄንን ለምደሽ ነው ለካ ይሄንን የመሰለ ሰውዬ እምቢ ያልሽ ምናምን ሲላት አባዬ እሱ ጋር ምንም እነሱ የምሰራባቸው ሰዎች ናቸው እኔ ፍለጋ ነው የመጡት እንጂ ከእሱ ጋር ምንም ነገር የለንም ወንድሜ ነው ዝም በይ አንቺ አላትና እና አደይን ተቆጣት አባቷ። ዴቭም በህግ አስቀጣውታለሁ። ይሄ እያደረጉት ያሉት ነገር ከህግ ያፈነገጠ ነው አሉ። ከጀርባ የህግ አጋሎች እየመጡ ነው አለው ዴቭ። እስቲ እንግዲህ ልታስፈራራኝም ከሆነ እናያለን፣ ሞክር አለው እኮ ያዩኛል። አለ ዴቭም እንዳለው እንግዲህ ፖሊሶቹን አዞ ነበር። ፖሊሶቹ መጡ አደይና ዴቭ እዛው ለምን መጣክ? ምን ፈልገ መጣ ሲል አደይ፣ እኔ ያለ አንቺ እኮ መኖር አልችልም። አጠገብሽ ስሆን የሆነ ደስታ ይሰማኛል፣ ቀለል ይልልኛል። አንቺ ከሌለሽ ግን ሁሉ ነገር ያስጠልቶኛል አደይ ያለ። ሊዲያም ደሞ እሱን ፍለጋ እኔ እዚህ ቢጨንቆኛል፣ ወንድሜን ፈልጋ ሄደ ብላ እሷንም አግተዋታል። ሮማንም ደሞ ያሳውየው እየሰከረ እየመጣ እየደፈራት እግርና እጇን አስሮ ይጫወትባታል። ዳይመንድ መጀመሪያ አደይ ላስመለጠት እና ከዛ በኋላ ሮማንንም እናስመልጣታለን። እዚህማ የማንም ሰካራ መጫወቻ አይሆንም። ማለት አው በጣም ነው የምታሳዝነው፣ እድሏን ሰባብሮታል እንዳለ አለዋሹ በጣም ያሳዝናል። ዳይመንድ ባየውና በሰማው ነገር ማመናቃተው። ይህ ሰካራም ሰውዬ እየሰከረ እየመጣ ምግቡ አይጣፍጥም እያለ ያንንም ነገር የሰራችው ብርሃን ነበረች። ይችማ እጅግሯ ታስሮ እንዴ ትሰራለች? አደይ እንግዲህ አባዬ እኔ ያንተ የምትለውን ነገር መቼም እሺ ልልህ አልችልም፣ የፈለገውን ነገር ማምጣት ትችላለህ። እምቢ ካልሽ እንግዲህ እዚሁ ትጠፍ ንገሽ ትቀመጫለሽ ከጎረምሳሽ ጋር አላት። አይ በአንተ ሀሳብ እስማማለሁ የምትኝ ከሆነ አንቺም እሱም ነፃ ትወጣላችሁ። እሱም መቼም አታስበው አባዬ አላደርገውም፣ አለች አባቷም እንግዲህ ጫኔንና ያንኛውን ሰውዬ ጠብቋቸው፣ አንድ ሰው ከዚህ ጋር ውልፊጥ ቢል ውርድ ከራሴ አለና ሄደ። ከዛም እነኚህ ሁለት ሰካራሞች እጅግራቸውን ግራቸውን ባያርስሩ ኖሮ ያው ዴቭ ራሱ ይበቃብ ነበር ለሁለቱም ሰዎች። ነገር ግን እጅግሩን አስሮ ዴቭን እየመታው ይገኛል። ይሰካራም አደይም ደግሞ እንዳት ነካ ሁሱን እንዳት ነካ አሳዘነሽ። አንቺ ሄን ለምንደሽ ነው ለካ አባቷም እምቢ ብለሽ እዛ ከተማ የገባሽ ዋላ አይመለከትም ምንም ያገባክ ነገር አለ፣ አለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? አለሁ፣ አልሐምዱሊላህ። አደይ እንግዲህ ፈተናዋ በዛ። የእውነት ፍቅርን ሽሽት ሁሉንም ነገር ጣል አድርጋ ገጠር ብትገባም አደይ ፈተናዋ በጣም በዛ። ስቃይዋ አሁን ጭራሽ የማትወጣ ውስጥ ገብታለች፣ ግን ፖሊስ ደርሷል። ፖሊስ ደርሷል። ግን እንግዲህ ያስጥሏታል ብዬ አስባለሁኝ። ዳይመንድ ተከትሏቸዋል። እነኛን ከኋላ እንደ አንገት አንገታቸውን ብሎ አደይን ያስጥላታል ብዬ አስባለሁ። ከዛም ፖሊሶቹ ደርሳሉ። ምክንያቱም አደይ ዛ ሰውዬዋ ከሄደች በቃ ህይወታ ሁሉ ተበላሸ። ልክ እንደ ብርሃን ማለት ነው። ይሄን ጌታ የተባለው ሰውዬ እኮ ሰካራም ነው፣ አጥር ስር የሚተኛ ጌታ አላሉ። ጉድኮ ነው እንዴ! ሰው ለሀብት ብሎ ልጁን የማይሆን ህይወት ውስጥ ይከታል እንዴ! ጉበዝ በነገራችን ላይ በጣም የሚያስተምር ድራማ ነው። ግን ደግሞ ይሄ ነገር ገጠር ላይ አሁንም አለ አልቀረም አለ ማለት ነው። እንደዚህ ልጆች ያለ ፍላጎታቸው የሚድሩት የሚዳሩት አሉ ማለት ነው። ግን ያ ነገር ተገቢ አይደለም። ያ በእናንተ ዘመን ቀርቷል ድሮ። አሁን ላይ ግን እንደዚህ አይነት ነገር የለም እንዴ። ጉድ እኮ ነው። ከብት ነኝ እንዴ የማላቀውን ሰው ሄጅ የምቀላቀለው? በጭራሽ አላደርገውም። ቆሜ ቀራታለሁ እንጂ ሲጀመር ማለት ነው። አደይም ደግሞ ያንን ህይወት ሰውዬውን ታውቀዋለች። በእርግጥ ይሄ እሷን በግድ አግቢ የሚለዋትን ሰውዬ አደይ ታውቀዋለች። እኔ አልፈልግም እሱ ሶስት አግብቶ የፈታ ሰው እኔ ምን ያደርግልኛል አለችው አደይ። እንግዲህ ከባድ ችግር ውስጥ ገብታለች። አሁን አደይ ደፍሯት ይሄ ሰካራም ነገር፣ ግን ዴቭ ደርሶ ባያስጥላትም አጠገቧ ስለሆነ ብቻ ደስ ብሎታል። አደይ አልቅሳ አልቅሳ አይኗት ይማት ይመስሏል። ዴቭም አደይ እኔ እኮ ነግሬሽ ነበረ ከዚህ ቤት እንዳትውጪ ነጋግሜ ነግሬሽ ነበረ ሲላት፣ ሁሉም ነገር ሰለቸኝ ዴቭ ኤላ ጋ ሲሄድም ኤላም ፊት ነሳኝ። ከዛም በቃ ለምን እናቴ ጋር አልሄድም ከዚህ ሁሉ ግልምጫ ብዬ ወደ እናቴ መጣሁ። ኤላም ተናግሮች ነበረ ማለት ነው ሲላት፣ አይ ጥፋቱ የኔ ነው ኤላ ምንም አላደረገኝም። በቃ እስከ መቼ ነው ሰው የሚገላምጠኝ ብዬ እናቴ ጋር መጣሁ አለችው። አይ አደይ ይሁን እስኪ ለማንኛውም አግኘችሽ አለው አላት አደይ እባክህ ለእኔ ብለህ እንደዚህ ያተሰቃይ ዴቭ አሁን ወደ መጣፍበት መመለስ ትችላለህ በቃ እኔ እንደሆንኩ ለስቃይ እየተፈጠርኩ ሰው ነኝ ምንም በቃ አባቴ እጅ ገብቻለሁ ምንም ማድረግ አልችልም ከአባቴ እጅ ደግሞ ማምለጥ አልችልም በምን እንዴት አድርጌ እጅ ግሬን አስሮኛል እንዳላመልጠለሁ አለችው በጭራሽ አደይ አንቺን ትቼማ የትም አልሄድም መሞትም ካለብኝ ከአንቺ ጋር እሞታለሁ አደይ እኔ በጣም ነው የማፈቅርሽ እኮ ያለ አንቺ ህይወቴ ባዶ ናት አለ አሁን እንዴት እንግዲህ ለአደይ ፍቅር መሰዋት እየከፈለ ይገኛል። አፍቃሪ ማለት ይሄ ነው። ምክንያቱም ባርኩቴ አደይና ፍቅራት አለው አለ እንጂ እሱ ከዚች ከመአቶ ነው ገሪባ ጋራ መከራውን እየበላ ይገኛል። ጭራሽ የእሷን እናት በተሳሳተ መረጃ ሰጥታው የቤዛ እናትን ፍለጋ ሄደ። የሰጠችው አድራሻ ግን የተሳሳተ ነበረ። እናቱም ሆነች ወንድሟ ስልክ አያነሱም፣ ምክንያቱም ነግራቸዋለች ቀድማ። ምንም አይነት እዳ ሳይኖርባት እናቴ አራጣ ተበድራ ቤታችን ልሸጥበት ነው፣ ስለዚህ እናቴ ጎዳና ልትወጣብኝ ነው። እባክህን ዴቭ ማነት ባርኮቴና ኤላ እርዱኝ አለቻቸው። እሷ ግን ውሸቷን ነው። የተሳሳተ ቦታ ሰታቸው ባርኮቴ እዛ እየተገራታ ይገኛል። ግን አደይና ፍቅራት አለው አለ እንጂ እሱ አደይ ያለችው እውነቷን ነበረ። ልቡ ያለው ቤዛጋ እንጂ አደጋ አልነበረም። አደጋ ያለው እሱ ስሜቱ ብቻ ነው። ዴቭ ግን ትክክለኛ አፍቃሪ ነው የእውነት እሱ መስዋዕት እየከፈለላት ይገኛል። አሁን ላይ ያው ለእሷ ብሎ እጅ ግሩን ታጠፍ ንጎ አደይን አትውሰዷት፣ አትውሰዷት ሲሉ እንግዲህ ዞር በል አንተ ነው ዋጋ እንስጠሃለን እዚህ ጥቁጭ ብለህ ጠብቀን ሲሉት፣ ዳይመንድ አደይን ተከተለ። ኪንጎ እና አሹ ፈቱት። ከዛ ኪንጎ ዳይመንድን ተከትሎ ሄደ። እንግዲህ በእርግጠኝነት ያው ያስጥሏታል ያስጥሏታል ብዬ አስባለሁ ዳይመንድ ስለተከተላቸው ዳይመንድ ደግሞ ምን የመሰለ ዱላ ይዟል። ቅቤ የጠጣ ዱላ ይመስላል። በዛ አንገታቸውን ከመታቸው እንግዲህ ያለቀላቸው ነው። የሁለት መጠጣ ድክሟቸዋል። ኧረ እንደው ወይ የማላውቀውን ሰው ከማግባት እንድም እንዳለብኝ ለቤተሰብ ክብር ሲባል የልጆችን ህይወት ማበላሸት፣ የምሬን እኮ ነው ማለት ክብር ክብር፣ ለክብሩ በጣም የገጠር ሰው ማለት ነው። እንግዲህ ይሄ በድሮ ዘመን የቀረ ነው። አሁን ላይ ግን እንደዛ አይነት ነገር የለም። ልጆች ህይወታቸው ይበላሻል። ለማያውቁት ሰው ልጆቹን እየዳራችሁ በዛ ላይ ደግሞ ሶስት አግብቶ እየፈታ ሰው እንዴ፣ ምን ነው ሰው? ልትጦር ነው እንዴ የምትሄደው? በዛ ላይ ልጆች አለው። ኬትም ኬትም ከሶስቱ ልጆች አለው እና አደይንም እንግዲህ አስረግዞ ትወልዳለች፣ ከዛ በኋላ ይፈታታል። እና ህይወት ይሄ ነው። ረ ከተማ ሰው ቤት ብሰራ ይሻለኛል የማላውቀውን ኑሮ ከምኖር። እንግዲህ አደይ በጣም ነው የምታሳዝነው። ደይብም እንግዲህ አደይ አንቺን መቼ የምትቸሻ ልድም ሁሌም ከጎንሽ ነኝ እኔ አለ። ሊዲያም ደግሞ ወንድሜም እንዴት ጥላችሁ ትመጣላችሁ ስትል ተቆጣች። ውጪ ላይ የተንጎራደደች እሷንም አግተዋታል መሰለኝ። ብርሃን ብጠራት ብጠራት የለችም። እማዬ አደይ የለችም። ማነች ሊዲያ የለችም። እማዬ የት እንደሄደች አላውቅም አለች። አረ ጉዴ! ሰላይ ሰው ልጅ ደግሞ እዚህ መታ እንዳጠፋ። ለዛውም የአደይን ቀሚስ ልበሽ። ይብላትም በዚህ በሱሬማ ይተናኮሏታል። እንደው ምን ውስጥ ገብታ ነበር እያለች እናት ያው ኦታውን ቀጠለች። የአደይ እናት እንግዲህ ሰውዬማ እጁ ላይ ሞታለው እንጂ ሄጄ ልጄንማ ለዛ ላውሬ አልደራትም አለች። እማዬ አንቺ ትሞች ይብኛለሽ እኔ ሄደለታለሁ ለአባቴ አለች አሹና። ብርሃን አባቷ ጋር ሊሄዱ ተነሱ። እማዬ አንቺ ቁጭ በይ እዚህ። እኔማ አልቀመጥም ልጄን ላውሬ ሰጥቶብኝ፣ አለች የአደይናት የአደይናት በጣም ነው የምታሳዝነው ነው። በዛ ላይ ታማሚ ናቸው። በዚህ ላይ አሳብ አለ። በዚህ ላይ ደግሞ አሁን ሊዲያ ተጨመረች። አስባችሁታል? አሁን አደይን ቢያስፈቷትም ሊዲያ ደግሞ ታግታለች። ከባዱ ነገር ማለት ነው። አደይ እንግዲህ ስቃዩ፣ ኧረ በፈጣሪ ለአንቺ የተሰጠሽ እንደው ከባድ ነው። ብቻ እኔ የምልሽ ነገር የለኝም፣ የእኔ ቆንጆ እንግዲህ ፖሊሶቹ ደርሰው እንግዲህ ያስፈቱሽ ሲሆን አላውቅም፣ ነገር ግን ደግሞ ወይ ከባድ ነው ብቻ